ሙጌራ እየጋገርኩ ነው እንግዲህ ኢትዮጵያ ሁኒ ሁላችሁ አብራችሁ ተከታተዊ። ሙጌራ ይሄን ይመስላል። እንዴት እንደሚያምር እንዴት እንደሚጣፍጥ በቀምሶት እኮ፣ ወይኔ በጣም ነው የሚጥመው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ ነሉ አልሐምዱላ ረቢል ዓለሚን። እናንተን በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። እንግዲህ ኑሮ በኢትዮጵያ ምን ይመስላል የሚለውን እንግዲህ አንዳንድ ነገር ያው ብዙም ቪዲዮ ኢትዮጵያ ከገባሁ እየቀረጽኩ አይደለም ቢሆንም ግን ያው አልፎ አልፎ አንዳንድ ነገር እያሳየኋችሁ ነው ጃናሌ በጣም ስለቀዘቀዘብኝ ላይክ ሼር አድርጉልኝ፣ አያስከፍልም ማለት ነው። እንግዲህ ዛሬ የምንጋግረው ዲፎ ዳቦ ነው ማለት ነው። በኮባ የተጋገረ ምን የመሰለ ሽታው ብቻ የሚያምር ጠረ ኑ ኑ ኑ ነው። እንግዲህ ይህንን ደግሞ ለምን ቀረጽ አርጌ ለእናንተ ለቤተሰቦች አላሳያችሁም ብዬ ነው። እንግዲህ እንደምታወት ማለት ነው እዚህ ጋ እንግዲህ መጀመሪያ ላይ ሊጣችንን አውክተን ካወካን በኋላ እዚ ከምጣዱ ላይ የኮባ ቅጠል አደረግን። ኮባችንን አጥበን የኮባ ቅጠል ጣል ጣል ጣል እያረግን ነው እንግዲህ እዚ ላይ እንደምታዩኝ የኮባ ቅጠል ከምጣዱ ላይ የኮባ ቅጠል አስቀምጠን ነው። ከምጣዱ ወደ ላይ ባለው ደግሞ እጭቃ ተመርጓል። እንደምታዩት ይታያል ብዬ አስባለሁኝ። ይኸው እንደምታዩት ከምጣዱ ወደ ላይ ያለው በጭቃ ተመርጓል በጭቃ ከተመረገ በኋላ ነው ይህንን የሙዙን ቅጠል በውሃ እያጠብን ከታች ያደረግነው ማለት ነው። ይህ የሙዝ ቅጠል ያው እንግዲህ ዳቦ ስንጋግርበት ሽታው በጣም ይጠማል፣ በጣም ደስ ይላል፣ ጠረኑ ማለት ነው እና እንግዲህ ው የኮባ ቅጠሌን እንትን እያጠብኩኝ ከታች እያስቀመጥኩ ነው እንደምታዩት። እያንዳንዱ ነገር እንግዲህ እስኪ አብራችሁ ተከታተሉ ማለት ነው ኢትዮጵያ ያው ሁሉ ነገር ይናፍቀናል። እና እስኪ ትዝታችሁን በዚህ ታስታውሳላችሁ፣ ትዝታ ካለባችሁ ሁዲ ቤተሰቦች። እዚህ ላይ እንግዲህ የተቦካ ነጭ ዱቄት ነበረ፣ ምን መስሎ ተቦክቶ ነበረ። በጣም ቦክቷል። እንግዲህ ይህንን ደግሞ ወደታች እንትን በእጃችን ውሃ አድርገን እንትን እያልነው ነው። የቦካውን ወደታችን እንዲወርድ እያደረግን ነው ይህንን ካደረግነው በኋላ ወደ ምጣዱ እየገለበጥነው ነው። እንደምታዩት ወደ ምጣዱ ሳይሆን ከምጣዱ ላይ እንትኑ ቅጠሉ ከተቀመጠበት ከዛ ላይ ነው የገለበጥነው የወካልንን ዱቄ የወካልንን ሊጣችን ማለት ነው። ይኸው እንግዲህ ከምጣዱ ላይ ገልብጨዋለሁ። አሁን ደግሞ በእጄ ነካ ነካ እያደረግኩት ነው እያስተካከልኩት በእጄ ውሃ እየነካሁኝ በጅ እያስተካከልኩት ነው እንደምታዩት እንግዲህ በጣም ሊጡ በጣም ቦክቶ በጣም ደስ የሚል ጠረኑ ራሱ በጣም ደስ ይል ነበረ። እንደምታዩት እንግዲህ በእጅ ዘይት ማም እየነካሁኝ እያስተካከልኩት ነው ያለሁት ማለት ነው። ተከታተሉኝ ላይክ ሸር እያደረጋችሁ ግን ስታዩ ማለት ነው። ኢትዮጵያ ያለ ትዝታ እያሳያችሁ ላይክ ሸር የማታደርጉ ሊግን ለምንድን ነው? ይህ እንግዲህ ሊጡን ካስተካከልኩ በኋላ ከላይ እንግዲህ የኮባ ቅጠሉንም አሁን ጣል ጣል እያደረኩበነ የኮባ ቅጠሌን አጥቤ ያስቀምጃ ነበር መጀመሪያ። ከዛ እንደገና ከሊጡ ላይ የኮባ ቅጠሉን እንደምታዩት እንትን እያልኩት ነው እየሸፈንኩት ማለት ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ሰላም ሆኖልኝ። ባይ ባይ።